እኔ ሌባ አይደለሁም። ህይወቴን ለማሻሻል ነው እንደዚህ ያደረግሁት። እንሰርበኝ አልፈልግም። ትንሽ ጊዜ ስጠኝና ብሩን እኔ እራሴ ላምጣ፣ በቃ እልክልሀለሁ አልኩኝ እኮ። እሺ፣ በቃ እሺ። እኔ ጋዜጠኛ ነኝ። ይሄንን የምሰራው ለሰዎች ፍትህ ለማምጣት ነው። ሁለት ሚሊዮን ብር ኦሪጂናሉ ይሄው። ወደ ህግ ከመሄዳችን በፊት ይሄንን ነገር እንጨርስ። አይ የምትይ ከሆነ ደግሞ የምታዩ የፖሊስ አካላቶች አሉ፣ ከነሱ ጋራ ሄደ እንጨርሳለን። ትንሽ ችግር አጋጥሞኝ ብር ፈልጌ ነበር፣ አንድ ሁለት መቶ ሺ ብር። እሱን ቤት ስመጣ እነግርሃለሁ፣ ብቻ ብሩን ላክልኝ። እሺ ትንሽ ጊዜ ስጠኝ። ጊዜ አልሰጥሽም። ከፈለግሽ ማንም ሰው ጋር ደውለሽ። ግን ብር ከሌለ ታዲያ እኔ ምን ማድረግ አለብኝ? ትንሽ ጊዜ ትስጠኝና የሁሉ ድርጅት አለች። ቼክ ልትፈልጊ ትችያለሽ። ከፈለግሽ እማይሆን ማስረጃ ለምን ታሳይኛለሽ? ክፈቹ ክፈቹ፣ ማስረጃ ምን? ክፈቹ ማህተም ያለበት ማስረጃ ያሰራሽበት። እኔ አሳይሻለሁ ማስረጃ ፎርስ፣ ማንም የሚያምን የለም ነው ኖ አብራ ዓለምና ህይወት አንድ ነጥብ ሁለት ሚሊዮን ብር ኦርጂናል ሊመስል ይችላል፣ ግን ይሄ ነው ነገር። ውሸት ነው ሲጀመርም። ደግሞ አያገባም አንቺ ጉዳይ። ተቀመጭ ይዛ ጋር። አሁን ወደ ጉዳዩ እንግባ። እንደዚህ አታኩሪፊ። የሰውን ብር ወስደሽ ማኩረፍ ምናምን የለም። ሰው በራሱ ብር ራሱ አያኮርሱ። ቀልደኛ። እኔ ጋዜጠኛ አይደል? ይሄንን የምሰራው ለሰዎች ፍትህ ለማምጣት ነው ለአንድ ሰው ለተቸገረ ሰው ወድቆ ላለ ሰው ያገባኛ፣ ለህዝብ ቆንኩኝ ድምጽ ነው የምታባቢ ነገሮች እኔን ልንገር ምናምቲ ነገር አይደለም። እኔ ማስረጃ ይዤ ያለው ማስረጃዬ ደግሞ እውነተኛ ማስረጃ ነው። አንብቢ፣ ማስረጃዬ የአስኩት እውነት ነው። አንቺ ደግሞ ልክ ያለው ያልሹን ነገር ካለ ስልኬ ላይ አለ ብለሻል። ስልክሽ ላይ ያለውን አሳይ። የሰው ልጅ ውሸቱና እውነታው እንደዚህ ሲፋጠጥበት እንደሚደነግጠው አደንግጭኝ። ቅድም እያወራሽ የተከራከርሽ አንተ ማነህ ያልሽ ነበር። አሁን አሳይ። ያንቺ ምንም ነገር አልፈለግም። ምንም ካልፈለግ ታዲያ እንደዚህ እኔ አልፈለገው እንጂ እህትሽ ትፈልጋለች። እሷ የምትፈልገው ብሯን ነው የምትፈልገው አንቺ ነሽ እኮ መልስ ያልሰጠሻል። ይሄው እና ላኩልሻ የለ እንዴ ብለሽ ድጋሜ ያንን 700 ሺህ ብር የተሸጠበትን ወረቀት ላክሽላት ድጋሜ። ከዛ በኋላ አይ አይደለም ንገርሽ ብላ መልስም አልመለሽላትም። እውነተኛ ስላልሆነ ነው። ምን ማለት ነው? ይሄ ያንቺ ፊርማ አይደለ እንዴ? ፎቶሾፕ ይሄ አንቺ አይደለሽ ይሄ ስምሽ አይደለ እንዴ ሲጀመር ይሄ ይሄ ጉዳይ የኔና የእህቴ ነው ስለዚህ ለኔና ለሱ ተውልን በቃ የእህትሽ ጉዳይ ነው ቴንክ ዩ ፈርስት ኦፍ ኦል ይሄን ነገር አምነሻል ግን የእህትሽ ጉዳይ ነው ዋናው ማመንሽ ነው አይ የምትይ ከሆነ ግን እህትሽ እዚህ ሀገር የለችም እኛ በሷ ውክልና ተቀብለን አንቺ ምንም ነገር ማድረግ እንችላለን ልንገርሽ ወደ ህግ ከመሄዳችን በፊት ይሄንን ነገር እንጨርስ አይ የምትይ ከሆነ ደሞ እዛ ጋር አለ የምታዩ የፖሊስ አካላቶች አሉ። ከነሱ ጋር ሄደን የምንጨርስ ነገር ከሆነ እንጨርሳለን። አሁን ምርጫው የራስሽ ነው የራስሽ ብቻ። ምንድ ነው የምትፈልጊው? ምንድ ነው ማድረግ የምችይው? አሁን ይህ ነገር አሁን ይህ ነገር ሂሳብ ነው የምንሰራው። አንድ ነጥብ ሁለት ሚሊዮን ብር ተሸጠ ስንት ይደርሳቸዋል? ስድስት ስድስት መቶ ብር ይደርሳቸዋል። እሷ ተጠራጥራ ሰው ነግሯት ጠይቀችሽ። ያኛው ትሸጣልሽ። ጭራሽ እስከመዝጋት ደረሽ። ለሁለት ወር እሷን አላወራሻትም። ቴክስት ላከችልሽ፣ ከዛ አልመለሽላትም። ይህንንም ላከችልሽ። አያልሽ እኛ ነገረችን ጉዳዩን ተከታትለን ወደ አንቺ ይዘን መጣን። አንቺ ግን ይህንን አምነሽ ምንም ነገር አላደርግም እያልሽ ነው። እህትሽ ግን ካንቺ የምትፈልገው በጣም ብዙ ነገር አለ። እሱን ነገር ደግሞ ተረጋግተን ማውራት አለ። በመጀመሪያ ተረጋጂ፣ እኔና አለም እናውራበት

አንቺ 350 350 ብር ተካፍላችኋል። 700 ሺህ ተሸጣ በተባለ ከዛ በኋላ የተሸጠው ግን ሁለት ነው ስንት ነው? እዚህ ጋር ስንት ይላል? 1.2 ሚሊዮን። ስንት ስንት ነበር የሚደርሳችሁ? 600 ሺህ ለሷ ጨምር ይላት 250 ሺህ ብር አለ። እሷ በሰው ሀገር ሰርታውላ ለአንቺ የላከች ኑሮ ሳይመቻት አንቺ ከምትልክልሽ ላይም ካላት ላይም እየበላሻት ያለሽ መጥፎና መርዚዮሽ እህት ነሽ። አሁን ብሩ በጅል የለም። ስለዚህ ምንም ላረግላት አልች። እንደዚህ አይነት ነገር ደግሞ አንጠቀም። እንደዚህ ምት ከሆነ ችግር የለብን፣ ወደ ህግ እንሄዳለን። ህግ ደግሞ ይፈታዋል። ይሄንን ደግሞ ወደ ህግ ስንፈታው ደግሞ አሪፍ ነው የሚሆነን። ለምን ተነሽና ወደ ህግ ይላል። ለምን የሚያስፈልገው ነገር አይደለም። ተነሽና ወደ ህግ ነው። ኖ ኖ፣ በህግም ይሁን ሳይሆን እኔና እሷ እንጨርሰዋለን።

እሷን አለማውራት ጊዜ አልፏል። ከሷ ጋር የምታወሪው እኛ ደግሞ ጊዜ የምንሰጥሽ ነገር የለም። ባለቤትሽ ጋር መደወል ካለብሽ ደውለሽ የምታረጊውን ነገር ብሩ የለም። አይ ዶንት ነገር ነገር ከአንቺ ጋር የተከራከርኩ ከአንቺ ከሌባዋ ጋር የተከራከርኩ መራቄ ማድረግ አልችልም። ኢልን ካልሆነ ባለቤትሽ ጋርም ደውለሽ ብር የሚያስገባልሽ ከሆነ ያስገባልሽ። እኔ ማስረጃ ጊዜ ሰው ጋር ደውለሽ ከሌለ ታዲያ ድርጅት ቼክ መጻፍ ቼክ ቀን ገፋ አድርገሽ ቀንም ከሆነ ጊዜ መሰጥሽም ከሆነ በቼክ ለሰጥት ይችላልሽ። ዘመዶችሽ ጋም ወይ ማንንም ጋደውለሽ የሚላ ገንዘብ አያገባል። ያለሽንም ሰው አጣሽ እኮ ያለሽንም ሰው። እሺ፣ አሁን አሁን ትንሽ ጊዜ ስጠኝና ብሩን እኔ እራሴ ላምጣ በቃ እልክልሻለሁ አልኩኝ እኮ ሳጅድ። እሺ፣ በቃ እሺ፣ እሺ፣ በቃ ትንሽ ጠብቀኝ፣ እሺ እደውላለሁ። ሄሎ፣ ሄሎ እንዴት አልክ? ትንሽ ችግር አጋጥሞኝ ብር ፈልጌ ነበር። አንዱ ለመቶ ሺህ ብር፣ እሱን ቤት ስመጣ ነግርሃለሁ። ብቻ ብሩን ላክልኝ፣ ቶሎ ላክልኝ፣ በእናት በጣም አስቸኳይ ነው። እሱን ስመጣ ነግርሃለሁ አልኩኝ አይደለ? ወደኔ አካውንት ስመጣ አስረዳሃለሁ አልኩኝ እኮ። አይ አካውንት አለ፣ ወደኛ አካውንት ማስገባት ይቻላል። እሺ፣ እሺ፣ ቆይ በኔ አካውንት አይደለም የምትልክልኝ፣ አካውንት ነበር ልላክልህና በሱ ትልክልኛለህ። እሺ ልክልሃለሁ። ይኸውልህ እሱን ስመጣ ነግርሃለሁ አልኩኝ እኮ። በቃ ምንድነው የምትለኝ? አስፈላጊ ስለሆነ ነው፣ ብሩ ያስፈልገኛል አሁኑ። ኑ ልላክልኝና ከዛ በኋላ እልክልሃለሁ፣ ነግርሃለሁ። እሺ ቆይ ልላክልህ። እኔ ሌባ አይደለሁም። ሕይወቴን ለማሻሻል ነው እንደዚህ ያደረኩት። የሰው ብር ነው ሕይወትሽ የምታሻሽዪ እኮ ናት። እና ደግሞ የእናቴ ቤት ነው። ሌባ ነሽ አጭበርባሪ። እንድሰርበኝ አልፈልግም። ይህንን ያደረግኩት ለእኔ እና ለአለም ስል እንጂ ለብቻዬ ልጠቀምበት አይደለም። ደግሞ እንድሰርበኝ አልፈልግም። ብሩን ደግሞ ልልክልህ ከሚገባ እንጠብቃለን። ሲገባ መሄድ ትቻያለች። ሌባ ሮጦ መሄድ ይችላል። አይው ለእኔ ሌባ አይደለሁም። ልምድ ነው ማሰማኝ የእኔት ሌባ ካልሆንሽ ማለት ነው። ብሩ ሲገባ ሌባው ብሩን መልሶ ነፃ ወጣም ብሩ ይገባል። አልበቀም ግን ደግሞ ያንተን በምን አምናለሁ? ለኔ ችግር የለው። መታወቂያ ላይ መታወቂያ ነው ሳይሻለሁ። እሺ ብር አለም ጋር እንደሚደርስ በምን ማረጋገጫ አለኝ? ለሱም ሙሉ ማስረጃ ችግር የለውም የእኛ መታወቂያ ማየት ትችያለሽ ፎቶ ማንሳት ትችያለሽ አለም ጋም ደውለሽ እርግጠኛ መሆን ትችያለሽ ይሄ መታወቂያ ነው ማንሳት ትችያለሽ ፎቶ ያው ነው እኔ እንዳንቺ ሌባ አይደለሁም በጣም የታመንኩ ንጹህ ጋዜጠኛ ነኝ ይሄንን ነገር አሳይሻለሁ። ይሄን የሚገባውም በእኛ በድርጅት ስም ስለሆነ የሚገባውም አንድ ሰው ማውጣት ስለማይችልው ሶስት ሰው ፈርመው የሚያወጣው ገንዘብ ስለሆነ ሁላችንም እንሰጣው ፈርመን ለባለቤቱ ነው የምናስገባው ወይ በዚህ አካውንት በነሱ ስም ነው የሚቀመጠው ለዛ ነው። እሺ የኔ እህት ገንዘቡ ገብቷል። ሜት ሸርሽ ወይዘሮ ህይወት ህይወት ሌላ ጊዜ ግን የሰው ህይወት ላይ አትጫዎች። ሰላም ጤና ይስጥልኝ፣ እንደምናላችሁ ውድ ዩቲዩብ ቤተሰቦቻችን። ሁላችሁም ይህንን ቪዲዮ የምትከታተሉ በሰው በደል የደረሰባችሁ ወይም በሰው ክዳት የደረሰባችሁ ሁላችሁም እኛ ጋር እየመጣችሁ ከስር በምናስቀምጠው ስልክ ቁጥር እየደወላችሁ ወረፋ መያዝ ትችላላችሁ። ጉዳያችሁን እኛ እናይላችኋለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ።